የኔ ጀግና ዛሬ እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል ማለት ነው። እንግዲህ ዛሬ ያመቱ መድኃኒዓለም ነው። እንግዲህ ሄሉዬ ዛሬ ጃንጥላዋን ይዛ ወደ ቤተ ክርስቲያን፣ እንደገና ደግሞ ለነዚህ መንገር ዳር ላሉ ለተራቦ ወገኖቻችን ምግብ ውሃ፣ እውነት ትለያለሽ። ማርያምን መብርሃን እናቴ ከዚህ በላይ ከፍ ታድርግሽ። የእውነት አንቺ የዋህ ልጅ ነሽ በጣም በነገራችን ላይ ሄሉዬ ዛሬ ብቻ አይደለም ለሚስኪኖች የምታበላው ሁሌ እንዚህም ነው። ጎበዝ ልጅ ናት። በዚህ አጋጣሚ እና ሳላደን ቃት አላልፍም። ዛሬ ደስ ያለኝ ነገር ምንድን ነው? በቃ በዚህ መልክ ስላየኋት እኔ በጣም ተደስቻለሁ። እውነት ለመናገር ሁላችሁም ትደሰታላችሁ ብዬ አስባለሁ። የምሬን ነው እምላችሁ እና በቤት ዋሻ መሆና ብርታ እውነት በጣም በጣም ደስ ብሎኛል። አዎ፣ ወደ አንቺ ጎበዝ ነሽ። ቸር መድኃኔዓለም ጥሎ አይጥለኝም ብለሻል እና ደግሞ እንግዲህ ሁሉም ነገር ይስተካከላል ብሎኛል ማለት ነው እንትና ሁሉም ነገር ይስተካከላል ቀስ በቀስ ብሎኛል። ልዑል ማለት ነው። እና እንደሚስተካከል ሁሉም ነገር ባለሙሉ ተስፋ ነኝ፣ እውነት ለመናገር ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችን አላችሁ፣ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ሄሉዬን ሳያት ያው ሁላችሁም ትናንት ሳይታችኋት ስላሰባችሁ ይህን ቪዲዮ ሳየው ይዤላችሁ ወደ እናንተ መጣሁ። ሄሉ ያለችበት ሁኔታ ደህና ናት፣ እግዚአብሔር ይመስገን ማለት ነው። ዛሬ እንግዲህ ቤተክርስቲያን ነች። እውነት ለመናገር ደስ ብሎኛል። ሁለዚህም ቸራ አባቴን ትጠራዋለች እውነት ለመናገር በፈለግ በሆነበት ሁሉ ሁሉ መድኃኒዓለም አባቴ ነው የምትለው እና ዛሬ ደግሞ በሱ ቀን እንደዚህ ለተራቡ ለተጠሙ ወገኖቻችን ምግብ፣ ውሃ ጎበዝ ልጅ ናት። በጣም ነው የማደንቅሽ፣ ሄዱ እየእውነት ከዚህ በላይ መብርሃን እናት ከፍት አርግሽ የልብሽ መሻት አትፈጽምልሽ። እኔ እናት አንቺ ትለያለሽ የምር በዛሬው ቀን እንደዚህ ለተራበሰው ማብላት መረዝ ማለት በጣም እውነት ነው የምላችሁ። ሄሉዬ የታች ቤቷን ሳይሆን የላይ ቤቷን እያበጀች ነው፣ እውነት ስነግራችሁ። እንደ መስጠት እንዲህ ማብላት የሚያስደስት ነገር የለም። የምሬ ነው የምላችሁ። አንዱ ጠግቦ አንዱ በልቶ ነው የሚያድረው አይደል? አንዱ ጠግቦ አንዱ ተርቦ ነው የሚያድረውና ሄሉዬን ስላደረግሽ ደስ ብሎኛል። በእርግጥ ዛሬ ብቻ አይደለም አንቺ የምታረጊው፣ ሁለዚህም ነው። ጀግና ነሽ። በዚህ አጋጣሚ ያደንቅሻለሁ ማለት ነው። እና ሄሉዬ እንደዚህ ሆና ስላየኋት እኔ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነው። ሄሉዬ እግዚአብሔር ይመስገን፣ ጃንጥላዋን ይዛ፣ ጧፏን ይዛ ለመድኃኒዓለም፣ እውነት ትለያለሽ። እኔ እናት ፈጣ እውነት ነው። በምንም ቦታ በምንም ነገር ብትሆኑ፣ ሁላችሁም በእየ እምነታችሁ ወደ እምነታችሁ መጠጋት ያስፈልጋል። በምንም ቦታ ብትሆኑ፣ ምክንያቱም እኛን ሞት አይቀጠሩ አይሰጠንም። ልታውቁት ይገባል። በየትኛውም ቦታ ብትሆኑ የያዛችሁትን እምነት እንትን ማለት አለባችሁ፣ መጠጋት አለባችሁ። የምሬ ነው የምላችሁ። አለም ታሳስታለች፣ አለም ትንትን ትላለች። እምነት፣ ጥንቃቄ ያስፈልጋል። ሄሉ ጎበዝ ናት። በዚህ አጋጣሚ ሁሌም የበዓል እንደዚህ ባለ ሀት ሲመጣ ቤቷ አያያችሁ ከሆነ ጎበዝ ናት በጣም። በዚህ አጋጣሚ እኔ አደንቃታለሁ በጣም ጎበዝ ናት፣ ታታሪ ናት እና እንደዚህም ስላየዋት ዛሬ ደግሞ የበለጠ በጣም ደስ ነው ያለኝ። እውነት ለመናገር ሄሉ ብርቱ ናት፣ ጀግና ናት። የምር እኔ እወዳታለሁ፣ በጣም ነው የምወዳት። በፊትም እራሱ በእሷም ባልሰር ኮሜንት እጽፋለሁ። ሁለዚህ በቃ አደንቃታለሁ፣ በቃ ብርቱ ናት። ለሁላችንም ብርቱ የምትሆን ሴት ስለሆነ ደስ ትለኛለች እና ሄሉዬ እንግዲህ ዛሬ በዚህ መልክ ስላየሁሽ እኔ በጣም ደስ ብሎኛል። እውነት ለመናገር ቪዲዮ አጠር ያለች ነች ማለት ነው። እና ዛሬ እርግጠኛ ነች ኧረው መድኃኔ ዓለም ሰላም ነገር እንደሚያሰማን ባለሙሉ ተስፋ ነኝ። ዛሬ ሰላም ነገር ያሰማናል ብዬ ነው የማስበው። ጃንጥላ ይዛ ለመድኃኔ ዓለም ሰጥታለች። ዛሬ እኔ እንጃ እግዚአብሔር ያውቃል ብዬ ነው ማስበው። እንግዲህ አይደ ነው ብቻ ሁላችንም አብረን የምንሰማ ይሆናል። እኔ በጣም ውስጤ ደስ እያለኝ ነው። ስለ ሄሉ ዛሬ ደስታ ነገር እሰማለሁ በማለት ደግሞ ልዑል ይስተካከላል ስላለኝ ደግሞ እሱንም ደግሞ ተስፋ አረጋለሁ። ለማስተካከል እየሞከርኩ ነው ብሎኛል። እንግዲህ እግዚአብሔር ይመስገን ታስተካከለው ልዑል ደስ ይለኛል። እውነት ለመናገር እና እንደው ልዑልዬ እንደምታስተካክለው ባለሙሉ ተስፋ ነኝ። ለማስተካከል እየሞከርኩት ነው ብለኛል። እንደው ካስተካከልከው ልዑልዬ፣ ማርያምን በጣም ነው የሚደስ የሚለኝ። የሄሉ ፈገግታና ደስታ ከዚህ የበለጠ ተመልሶ እንዲናየው እፈልጋለሁ። እንደምታስተካከለው ባለሙሉ ተስፋ ነኝ ማለት ነው። እንግዲህ በነገራችን ላይ ልዑል እንደምናስበው ሰው አይደለም። ልንገራችሁ፣ ይሄ ነው ከሄሉ ጎን ያለ ወንድሟ ነው። ያው ብዙዎቻችን ያው ስለእንትን ስለማነ ነው እንጂ ልዑል ማለት የሄሉ መከታ ነው። እውነት ለመናገር ለመናገር ልክ እንዲህ ወንድም መከተዋ ነው ልነግራቸው የምፈልገው ነገር ማለት ነው። ያኔም ያብን ለእሱ ፈተና ነበር የተዘጋጀለት፣ ግን ያው በአንድ ቱግ ብሎ ነው የተነሳው እንጂ የእሱ ፈተና ነበር ያምለት ራሱ። ግን ያው ፈተናውን አላለፈም። እሱም ለመሄድ እንትና ለ ወሰነ ማለት ነው። እና ብቻ ነው የሄዱን ዛሬ እንደዚህ ስራ እያወደስ ብሎኛል ሁሉም ነገር ይስተካከላል። አዎ ይስተካከላል። እንግዲህ ዛሬ ቪዲዮ እንጠብቃለን ውዶችዬ። እኔም እኔ መጠብቃለሁ እናንተም ጠብቆ። እወዳችኋለሁ፣ አከብራችኋለሁ። ሄሉዬ እንወድሻለን። ፈጣሪ ጠብቅሽ። እኔ እናት ምብርሃን እናት ከጎኗ ትሆነልሽ፣ ከልጇ ጋር ሁሉንም ነገር ታሳካልሽ፣ ታስተካክልልሽ፣ የምትወጂውን ሰው ለራስሽ ታርግልሽ እላለሁ። እንግዲህ ልብሽን እሷ ናት የምታውቀው እኛ እናቅም። አመሰግናለሁ